እንዲ ልጅ የጣለው ንቃሴ ያነሱበት አይወድም የሚባለው ለካም አሁን ገና ገባኝ። ትናንትና ያብ እንግዲህ እንዳያችሁት ምን የመሰለ አበባ ይዞ ዘንጦ ሄለን ይቅርታ ታደርግልኛለች ብሎ ነበር። ሄለን ደግሞ እንግዲህ አልከስክሳን የሰደደችው ማለት። እንዴት ግን በነገራችን ላይ በጣም አሳዝኖኛል። ለምን አንዳንዴ ፍቅር ማለት ያው ትንሽ ከበድ ይላልኝ ሄለን። በእኛ ደግሞ በሄለን አንፈርድም። ለምን ሄለን ዝቅ ብላ ይቅርታ ጠይቀዋለች። ሄለን አረገዝኩ ብላም እሱን ለሷ ለማድረግ በጣም ብዙ የሞከረችው ነገሮች አሏት በጣም አልቀሳለች በጣም ብዙ ብዙ ነገር ሆናለች ማለት ነው እና ከዚያ በኋላ እንግዲህ ተስፋ ስትቆርጥ እሱ እንደማይሆናት ስታውቅ እሱ በቃ እንደዚያ ሲያደርጋትኝ ከዚያ በኋላ በቃ ተስፋ ቆረጠች ከዚያ በኋላ ያው እሷ ደግሞ ህይወት ይቀጥላል ብላ የራሷን የሚመስላት እንግዲህ ትናንት ይዛ መታለች ምን የመሰለ ሸበላ ግን ማለት ነው እኔ እኮ ግን ሸበላ ሸበላ የት ነው የሚያመጡት ነው ወይኔ እኔ እኮ አንዳንድ ይገርመኛል። አንዳንድ ሰው በቃ ሰው ይወጣለታል ማለት ነው እንዴ። እና ለማንኛውም ጨዋታው ጨዋታ ነው፣ ቀልዱ ቀልድ ነው። ሄለን ትናንትና እንግዲህ አንዳንዴ ያው ጥሩ አይደለም። ይሄ ወንድም አቃየሩ ወይም ያንን ልጅ ለማስቀናት እንደዚያ እንደዚያ ማድረጉ እንደ ሀሳብ እንደኔ እንደኔ ብዙም አይመቸኝም ማለት ነው። ግን ቢሆንም ሄለን ተበድላለች። ሄለን ብዙ ነገር ተጎድታለች። ያብ ደግሞ የመጀመሪያ ፍቅረኛውን በተለይ በተለይ በጣም ያናደደኝ ፍቅረኛውን አልፈልግሽም ብሎ ሲያበቃ ከዚያ ሄለን ለማስቀናት መጀመሪያ የጀመረው ያብ ነው። ሄለን አይደለችማ። ሄለን ይሄ ያብ ነው ፍቅረኛውን ይዞ መጥቶ ሄለን ለማናደድ የሞከረ ሲያደርግም የነበረው እሱ ነው። ከዚያ በኋላ እሷ ደግሞ ብዙ ነገር አረገች አረገዝ ኋለች፣ ይቅርታ ጠየቀች፣ እንደዚያ እያለቀሰች ያን የመኪና ሊገጫ ሲለ አስታወሳችሁ ያን ቀን በጣም በጣም አልቅሳለች ማለት ነው። በጣም ከመላችሁ በሌ እና አንዲት ሴት ልጅ ደግሞ ተስፋ ከቆረጠች ቆረጠች ነው። እስከ መጨረሻው ትታገላለች። እስከ መጨረሻው ሰው ቢመክራት ማንም አትሰማም። ከዚያ በኋላ ግን በቃ እሷ አንዲት ሴት ከተነሳች በኋላ ማንም ሊያስቀራትም ማንም ሊመክራትም አይችልም። አልፈልግም ካለች በቃ አልፈልግም ነው። እና ያብም እንግዲህ እኛ ሁለታችሁም ነው ሀሳብ የምንሰጠው ቢሆንም አሳዝነኛል። ግን አንዳንዴ ለማንኛውም አንተ አሁን ክብሬን የዝቅ አርጌ ማንነቴን ትቼ እሷን ወድጄ እንደዚህ እንደዚህ ብልሃልኝ፣ አይደለም አንተ ከወደድካት የምን ክብር ነው ማለት ነው። እዚህ ላይ እኮ ክብር ምናምን ነገር ሳይሆን አንደኛ ሻንተ ክብረህን ከወደድክ በቤተሰብ ሄደህ ይቅርታ መጠየቅ አለብህ። ኦኬ፣ ወንድሟ ና መጣህ። ይሄ ዳጊ ገና ትንሽ ሕፃን ነው ማለት ነው፣ ምንም ነገር አያውቅም። በእናት አባቷ ሄደህ ምትወዳት፣ የምታፈቅራት ከሆነ ትክክለኛ ሽምግልና ልከህ ማግባት አለብህ ማለት ነው። ግን አንዳንዴ እኮ ግርም ይሉኛል ማለት አሁን እኮ ግራ እየተጋቦ ነው። በዚያ ማነው እንዳልክ ይጠብቃታል፣ ከዚህ ደግሞ ከዚህ ደግሞ አሁን ይሄኛው ልጅ ደግሞ መጣ። ከዚያ በኋላ ደግሞ አሁን መጨረሻው ምንድን ነው የሚሆን ነው የእኛ ጥያቄ ነው ያብ። ኦኬ፣ ያብ እሺ፣ የማይጠብቃት ይሄ ያብ የማይወዳት ቢሆን ኦኬ፣ እንዳልክም እየጠብቃት ነው። እና ሻው እኛ ምንድነው መጨረሻውን የእኛ ጥያቄ እና ሄለን ደግሞ አንድ ሀሳብ ወይም ወደ አንድ ተጠጊ፣ እኛም ላስተያየትም ለሀሳብም እንዲመች ማለት ነው። አሁን ከዚህ ላይ ኦዲየንሶች በጣም ነው ግራ የተጋቡት። ያው እንዳልክ እየጠብቃት ነው ከዚህ ያብ ደግሞ በጣም ያፈቅራታል፣ በጣም ይወዳታል። ይሄኛው ልጅ ደግሞ አሁን በመጨረሻ ደግሞ ያው ልትጎዳው ትችላለች። ሄለን በነገራችን ላይ ያው አክቷ ምናምኗ ነገር በጣም ይመቸኛል፣ በጣም ደስ ትለኛለች። ግን ቢሆንም ያብ በጣም አጥፍተሃል፣ በጣም በጣም ነው ያጠፋ። ግን መጨረሻ ላይ እንደዚያ በውን ሲጥለው እንደዚያ ሲያለቅስ ምን ሲል እሷም ደግሞ እንግዲህ ያው ጥሩ ነገር ነው ብላ በመኪና ሸር እያለች ስትመጣ የጠብቃት ነገር ሌላ ነበረ። በቃ ገደል ግቡ አለቻችሁ። ተጠር አድርጋችሁ ሁላችሁ ገደል ግቡ ስትለው እንግዲህ እንዴት እንደደነገጡ ማለት ነው። እንግዲህ እሱም ተስፋ ቆርጦ ሄዷል። አንተ በአንዴ ተስፋ መቁረጥ የለብህም መታገል ካለብህ ከወደድካት መጨረሻው መታገል አለብህ። አንተ እኮ ምንም ነገር ያደረግከው ነገር የለህም። አንተ በቃ ሄለን እና ልዑል ሲሳሳሙ አይቻለሁኝ። ኦኬ፣ ልዑል አሁን ይቅርታ ጠይቁ፣ ኋላ እሱን እሺ። በምንም በምንም ወዲያው ይቅርታ ስላላደረገልህ በስንት መከራ ጓደኛ እስከሆነ ድረስ በሄለን ነው የጓደኛ የሆኑት እና ጓደኛ ስለሆነ ድረስ ብዙ ነገር ስላደረግልኝ ይቅርታ አድርጌልሃል ብለሃል ግን መጀመሪያውን ሄለን እያስረዳች ነበረ። በጣም ስታስረዳ ነበረ ከእንባ ጋር ማለት ነው፣ እንባ ያንን ያህል እየወረደ አንተ ምንም አላዘርህም። አይ ለሴት ልጅማ ክብር የለህም። እንዲሁ ለሴት ልጅ ምንም ክብር የለህም። ግን አንዳንዴ ማለት ነው ያንን እንግዲህ ባየሁት ነው ምንም አድርገ አይቻልም። ስለምታፈቅራት ሊሆን ይችላል፣ ስለምትወዳት ሊሆን ይችላል። ግን ፍሆንም ፍቅር እንደዚህ አይደለም። እንደዚያ እያለቀሰች ይቅርታ መጠየቅ ነበረብህ። ሁለተኛ ደግሞ ሴት አመተህ የጣላሃትን ልጅ አመተህ ማናደድ የለብህም ነበረ። ያም ሆነ ይህ ዛሬ ደግሞ ምን እንደሚፈጠር አናውቅም። ሄለን እንግዲህ መቼም በየቀኑ የማታመጠው ነገር የላትም። የኔ አክት ማለት ነው በጣም የምትመቸኝ። በጣም ጎበዝ ናት፣ በጣም አራዳ ናት። እና ይመች ነው የምልሽ። ዛሬ ደግሞ ምን ይፈጠር ይሆን? እውነት እንዲሁ ከእንዳልክ ጋር ትሄድ ይሆን? ኧረ ሄሌን እባክሽ፣ እባክሽ፣ እንዳልክ እየጠበቀች ነው። እኛማ ከእንዳልክ ጋር ብትሆኝ ሁላችንም ደስ ይለናል። ግን አንቺ ደግሞ ካልተመቸሽ ምንም ማድረግ አይቻልም። እንግዲህ አንድ ቀን መልስም አልሰጠሽና እንዳልክም እንግዲህ በዚያ እያለቃቀሰ ይገኛል። አንቺም በዚህ ፈታ ዘና እያልሽ ትገኛለሽ። ሁለታችሁም እንግዲህ ምድር የተራራቀ ፍቅር ነው መሰለ ያላችሁ። እስቲ ምን እንደሚፈጠር አብረና ያለና ቤተሰቦች ላይክና ና ሼር እያደረጋቸው አበረታቱን። ማታ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ማ ሄሉዬ ትንሽ ያብን አስለቅሽው። እንደዚያ ማስለቅሶችማ ዝም ማለት የለብሽም። ለምን ብት ብድሩን የማይመልስ ሰው አይወለድ ወይም ብድሩን የማይመልስ ሴትም ሆነ ወንድም ሆነ በቃ አይወለድ ይባላል እና ለዚያ ነው ሄሉዬ እንግዲህ። ምንም ማለት አይደለም ያብን ታፈቅረዋለች። ግን ቢሆንም እንደኔ እንደኔ ሀሳብ ብድሯን እየመለሰች ነው፣ እንዳስለቀሳት ያው እሷን ማስለቀስ አለባት። አይደለም እሱ እንደዚያ ብርግፍ አድርጎ ሲወረውራት ሲያስለቅሳት ነበረ። እና ዛሬ ሲሆን ሄለን እየትክክል አይደለሽም፣ ሄለን ይቅርታውን ተቀበይ ምናምን የምትሉት ልጆች ሳደና ና ችኋራ ተዋትኝ። እንዲህ አንጀቷን እኮ ነው ያቃጠላት ማለት ነው። እና ስለዚህ አንጀቷን ያቃጠላትን እሷም እንደዚህ ማቃጠል አለባትኝ። እና ትናንትና እንግዲህ በጣም አልቅሷሪን ደስ ብሎኛል። ቢሆንም ግን ው እኛ የምንፈልግ የእናንተን አንድነት ነው እና ብድሯን እየመለሰሽ ነው። ብድርሽን መመለስሽ በጣም ሀሪፍ ነው። ግን ቢሆንም ግን ወንድ አታቃያሪ። እንግዲህ በኋላ እንዴ በቃ ከአንዳቸው ጋር ሆኜ ወይ ከያብ ጋር ወይም ከእንዳልክ ጋር ደግሞ፣ የመጀመሪያ ፍቅረኛ ነበራት ማለት ያ የመጀመሪያ እሱ እሱም ቢሆን በጣም ያፈቅራታል። ለማንኛውም ያው ትመችኛለሽ ሄሉ፣ ይመችሽ ማለት ነው። የኔ ስማርት ኔ አንደኛ